ማርክ ወደ በዓልን ለማስከበር እናቱ ጋር ወደ ገጠር ማርክ ሄደዋል ማለት ነው። ፍቅረኛው ግን እምቢ ብለዋለች። ደብሮታል። በጣም ደብሮታ ወደ አዲስ አበባም አልመለስም፣ ሁለተኛ አንድ ወር እዚህ ነው ምክንያቱም አልሄድም ብላኛለች፣ ፍቅረኛ እና እሷ የሌለችበት ደግሞ ይደብረኛል። እሷን አምጥቼ ከማዘድ ጋር አስተዋውቃታለው፣ ተሷ ጋር ዘና ፈታ እላለው ብዬ ነበር። ብዙ ነገር አስቤ ነበረ። ግን ለመምጣት አልፈለገችም፣ አንቻለችም፣ አልመጣችም፣ ምንም ቢብለኛለች ብሎ ማርክ እንግዲህ ደብሮታል። እናቱ ጋር በአለማስከበር መጣ ማለት ነው። ያው እናት ጋር ምንም ቢሆን አይደብርም ማለት ነው። አይታችኋል፣ ማርክ በዚህ በፊት አዲስ አበባ ላይ እንግዲህ እያስታረቀ አብርሽና ሩተር እያስታረቀ ወጣ ገባ እያለ እውነት በጣም በጣም ነበረ እንትን እያለው ማለት ነው። አሁን ደግሞ ቤተሰቦቹ ጋር መጣ ማለት ነው። አሰላሙ አሌይኩም ረመቱላ ወበረካቱ የቻና ቤተሰቦቼ፣ እንዴናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያንቶቼ፣ እንዴናችሁ? ባላችሁበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር፣ ሀሳብ አስተያየት በማስቀመጥ ቤተሰብ ሆኑ። ቤተሰብ የሆናችሁ ሼር፣ ላይክ በማድረግ አበረታቱኝ። ዛሬ ደግሞ ይዤላችሁ የመጣሁት ማርክ ነው። ታቁታላችሁ ማለት ነው። እንግዲህ በጣም ጥሩ ልጅ፣ ጎበዝ ልጅ፣ አዋቂ የሴ ልጅ ክብር ያለው ልጅ በጣም ማለት ነው እንግዲህ ዛሬ ቡታጀራ ገብተዋል። በዓል መስቀልን ለማመለከት ቤተሰቡን ለማክበር ማለት ነው፣ እናቱንንም ስጦታውንም የልጆች ወንድሞቼ በተኔ ታናሽ ልጆች አሉ አለ እነሱንንም ልብስ ምናምን ያው ታቃላችሁ፣ ጉራጌ ሀገር ተፈተሌ ልጅ የሚወደው ቤተሰብ የምወደው ልብስ ነው ከሁሉም ነገር ማለት ነው። ልብስ ነው ወላሂ ልብስ በጣም የሚጓጉ ልብስ ካላመጣችሁ በዓል በዓል አይመስልም። ስጋ ምንም አያረግም፣ ምግብ ምንም አያረግም። ዋናው ልብስ ነው። ጉራጌ ሀገር የሚጓጉት ማለት ነው ልጆች በተለይ በሕጻናቶች ምናምን ካሉ በቃ ልብስ በቃ ልብስ ካሰጣቸው ሌላ በቃ በዓል በዓላቸው ነው የነሱ ሌላ ምንም ነገር አይፈልጉም እላቸዋለሁ እና እንግዲህ ዛሬ ማርክ እናቱ ጋር ሄደ። እናቱ እንዴት አድርጋ እንደተቀበለችው ብታዩት ማለት ነው። እኔ እውነት እናቴን አስታወስኩኝ ማለት ነው። በቃ ከዛ ስትመጣ ሩጣ ነው እውነት ሩጣ ሩጣ መታ አንገቱ ላይ ተጠመጠመች ማለት ነው። እኔ እንጃ ብቻ አላቅም በጣም ወላሂ ስሜታዊ ነው የሆንኩ ሳያቸው ማለት ነው። እንዴት አድርጎ እንዴት አንገቱ ላይ እንዴት እንደተጠመጠመች ብታዩት ማለት ነው። በጣም ደስ ይላል እና በዓል ደግሞ ከቤተሰብ ጋር ስትውሉ ሞቅ ደመቅ ሲል እንደዚህ ዘመቅን መቅ ሲል በጣም በዓል በዓል ይመስላል። በቃ በጣም ደስ ይላል። እናት ደግሞ ልጇን ነው የምጠብቀው፣ እናት ልጇን እስኪመጣላት ድረስ ነው የምጠብቀው። እንግዲህ ማርክ ብቻ ያው ውስጡ ንጹህ አይደለም፣ ውስጡ ንጹህ አይደለም ምላችሁ ፍቅረኛውን ቀረችበት። በበዓል ደግሞ ፍቅረኛው መቅረት ማለት በጣም ከባድ እድል ነው ማለት ነው። እንግዲህ ማርኪዬ ቻለው፣ አይዞ አይዞ አይዞ ቻለው። ገና አንተ ጋባችሁ ምን አላላችሁ? አሁንም ደግሞ አንተ ገና ምን እንደዚህ እንደዚህ ያረግሃል እንዴ? ጉድ እኮ ነው። ቀስ በል ቀስ በል ትደርስበታል፣ ሁሉም ነገር ማለት ነው። ዋናው እናትን ማስደሰት ነው። እናትን ያስደሰት ስለሆነ ሁሉም ነገር ይስተካከላል ማለት ነው። ተጣልታችሁ አደለም እና በፍቅር በሰላም ስለተለያያችሁ ችግር የለም። እንግዲህ እሷን፣ ቤተሰቦቿን ያው እሷም በናፍቆት አዲስ አበባ እስካሁን ቆይታችሁ ነበረ። በናፍቆት እሷም ቤተሰቦቿን ለማየት ጓጉታ ይሆናል። እሷም ቤተሰቦቿ ጋር እንዳንተ ማለት ነው፣ አንተም ቤተሰቦች ልታይ ማለት ነው። እና ትገናኛላችሁ። አይዞ አሁን ምንም አይደብርህ። አዲስ አበባ ደግሞ አልሄድም ማለት የለብህም ማለት ነው። ያው ግድ ነው፣ የስራህን ብለህ ትሄዳለህ አዲስ አበባ አይቀርም ማለት ነው። እና እናቱን እንዴት እንደሆነች አይታችሁ ተላ። እናት እውነት እኔ በጣም ነው ግርግርም ያለኝ ወላሂ። እኔ እንደዚህ ሲሆን እናት እና ልጅ እንደዚህ በቃ ስሜታዊ ነው የሚያደርጉኝ። ወላ እኔ ራሱ በቃ የሆነ ነገር እንደ ምን ነው ኡፍ አጠገብ ካለሁ ነው ምለው ማለት ነው። እና እኔ ተሁሉም ማለት ነው። ከዛ ሩጣ ወላሂ በባዶ እግሯ ማለት ነው፣ ሩጣ አንገቱ ላይ እንዴት እንደተጠመጠመች ብታዩት ማለት ነው፣ ድምፁ ስሰማ ማለት ነው። እና አላህ ይለያችሁ፣ በጣም ነው ደስ የምትለው። አዎ እኔ ማን አለኝ ያላንተ አለችው፣ ያላንተ እኔ ማን አለኝ ልጄ። አንተነህ ከሳህብኝ፣ ከሳህ፣ ወፈርክ እያለችሁ እንግዲህ እንድ ጉንጩን ሁሉም ያየችው በቃ ምን እንዴት አደክ ምን እያለችው እኔ ሽምርቅርቅ ነው የምታደርገው እናት እኮ። ውፌ፣ እናት ወላሂ፣ እናት ምንም አይንካሽነት፣ እናት የበዓል ደግሞ ታውቃላችሁ ጉራጌ ሀገር፣ በነገራችን ላይ የያዛችሁት ሁሉም በእጃችሁ ነው። የአመት በዓል ነው የምትጨርሱት። በቃ እቺን መስቀል እና አረፋ ማለት ነው። ወላሂ የያዛችሁት ሁሉም እርግፍ ነው የምታደርጉት። እርግፍ ይሄ እያልቅብኛል፣ እኔጌ፣ እኔጌ ይቀመጥልኝ፣ እኔጌ ወደ ኋላ ላድርግ የምትሉት ነገር የለም። የሚያስፈልገው ነገር ወደው ሄዳችሁ ነው የምትገዙት ማለት ነው። ያንን ነገር ደግሞ ግድ መገዛት አለበት ማለት ነው። ምክንያቱም ብዙ ነገር ያስፈልጋል ማለት ነው። የበዓል ማለት ነው የሚያስፈልግ ነገር የለም ማለት ነው። የበዓል በጣም የምትደሰቱበት ቤተሰብና ቤተሰብ የሚገናኝበት የተጣለ የሚታረቅበት ሰርግም ብዙ ነገር ነው ይሄ አረፋና መስቀል ማለት ነው። በጣም ነው ደስ የሚለው ላቸዋለሁ። እና አሁን ማርኪዬ እንግዲህ ስድስት ወር ሆነዋል አለ ወደ ቡታጀራ ከመጣሁ ኋላ አዲስ አበባ ነበርኩኝ አለ አሁን እናቴ ጋ እናቴ ያው የበዓል ነው የመጣሁት። አልመጣም ብያት ነበረ፣ አልሄድም ብያት ነበረ ግን ሳስበው እናቴ እንዴት ብዬ ባለ፣ ያው መኪና አለው ታቃላችሁ፣ መኪና እንደገዛ ማርክዬ ማለት ነው። እንግዲህ በመኪናው ገጭ ብሎ መጣ ማለት ነው። እንግዲህ የኔም ታናሽ ልጆች አሉ አለ ወጪው ሲናገር አቤት አቤት የወጣኝ ወጪ በነዚህ ልብሶች ምናምን አለ የእነሱ ልብስ እንግዲህ አላሳየም የበዓል መንግስቱ ምናምን በበዓል ነገር እንመጣለን አለ እና አሁን የአማረኝ የእናቴ ክትፎ ነው። የእናቴ ክትፎ ክትፎ አለ ገና በሬውን ሳይታረድ ማለት ነው። ጉድ እኮ ነው። እሱ ነው የአማረኝ እና እናቴን በግምት ነው ራሴን እኛ አሰፍቼ ያመጣሁላት አለ እንግዲህ ምርጥ የሚያምር ሀበሻ ቀሚስ አሰፍቶ አመጣላት ማለት ነው። እሱ ግን አላሰብኩም ነበረ። ጓደኛዬ ግን ብትመጣ ፍቅረኛዬ ብት መጣ የጉራጌ ልብስ አለ በሱ ነበረ በዓል ለማናሳለፍ እና ብዙ ነገር ያቀድኩት ነበረ ግን አልተሳካም። ያ ነገር እሷም አልመጣችም። ስላልተሳካልኝ እኔ በጣም ደብሮኛል፣ ደስ አላለኝም። አለ እንግዲህ ማርኬ እየታወቁታላችሁ ተጫዋች በዛ ላይ ደግሞ አዋቂ አዲስ አበባ ደግሞ እያሳለፈውን ሁሉም አይታችሁ ተሩታ ነው እያሳለፈው። ሩታን ተሩታ ጎን ሆኖ አብርሽን ወደታች ተቆጥቶ ታንተ እንደዚህ ነ እንተ እንደዚህ እያረክ ትዳርህን እያፈረስክ የሰው ወሬ እየሰማ እየሰውንትን እያረክ ብሎ እንግዲህ ብዙ ነገር እያደረገው አይታችሁ ታ ማለት ነው ማርክዬ እንግዲህ ሩተን ልትመለስለት ቢሆን በማርክዬ ምክር ብቻ ትመለስ ነበረ ማለት ነው። ግን አተሳካሚ ያ ነገር ደግሞ ማለት ነው እንግዲህ ይሳካል፣ ይሻላል ደግሞ ባላ ፍቃድ ደግሞ ልጅ ሲመጣ ደግሞ ሲወልዱ ደግሞ ይስተካከሉ አሉ ማለት ነው። ዋናው የሰው ልጅ ፍቅርና ጤና ቀጥታ ነው የሰው ልጅ ዋና የሚያስፈልገው፣ ማለት ነው። እና ማርክዬ እውነት አንተ በጣም ጥሩ ልጅ ነህ፣ ጎበዝ ልጅ ነህ። አስታራቂ ሰው ማትለይ ማትለይ ሁሌ ተሩታ ጋውን ስለነበርክ በጣም ነው ማመሰግንህ። በጣም እውነት ሩታ ዘንድሮ ሩታ ሩታ አደለችም፣ የዘንድሮ ማለት ነው። ብቻ እቺን አመት ሰላም ይለፍላት ማለት ነው ብዙ ነገር አልፋለች። ብዙ ነገሮችን እንግዲህ አልፋለች ግን ለዚህ አብቅቷታል ማለት ነው። አሁን ደግሞ ልጇን አቅፋ እንግዲህ ለማየትና ደስተኛ ሆና እንደገና ደስታዋ ደስታዋን ገልጻ ለማየት ነው ምንፈልጋት ማለት ነው። እንግዲህ አንተ ብዙ ነገር አድርገህላታል በጣም እኔ በዚህ ነው እኔ ማራክ አልከታተልህም ነበረ በእውነት በበሩታና በአብርሽ የመጣ ነው ምንከታተልህ ማለት ነው። በእነሱ አይቼ ነው እንጂ እኔ ተከታትይህም አላቅም አንተጋ ማለት ነው። አልከታተልህም አይሃለው ግን፣ እንደዚህ ቤትህ መጥቼ እንደዚህ ቪዲዮን ምናምን አዳምጬ ሰርቼ አላቅም ነበረ። ግን በእነሱ ነው አየሁክ ማለት ነው። ለምክንያቱም ጥሩ ነገር ስታረግ ስላየሁክ ማለት ነው። ጥሩ ነገር ስታረግ ሁለት ቃል ስለሌለ አንድ ቃል ብቻ አንድ ትምህርት ብቻ ይዘህ ስለሄድክ የእሱ ብዬ ነው እኔ አሁን በአንተ ቪዲዮን የሰራሁት ማለት ነው። እና በጣም ደስ ይላል፣ ቀጥልበት እንደዚህ ደግሞ ፍቅረኛህም ደግሞ አንተንም በነሱን አይተ እንግዲህ ጥሩ ነገር እንድታሳያት አይተሃል። በአብርሽ ና በሩት አይተ ጥሩ ነገር እንድታሳያት ጥሩ ነገር እንድታስተካክልላት ምኞቴ ነው እንግዲህ ታረግላት አለ ብዬ አስባለሁ። እንግዲህ እስካሁን ደና ናችሁ፣ ደና ናችሁ። አንተ ራሱ ብራንክ ምናምን አትፈልግም። ለምን ተሷ ጋር ለመጣላትም ለመለያየትም አትፈልግም። ምክንያቱም እሷ ጥሩ ልጅ ናት። አደብ ያለች ጥሩ ልጅ ናት ማለት ነው። እንግዲህ በዓል እንግዲህ ማርክዬ ከቤተሰቦች ጋር ለማሳለፍ መጥቶ ግን ያው ቤት ውስጥ ፍቅረኛችሁ ከሌለች ሚስት ከሌለ እናት ከሌለ በጣም ያስጠላል ማለት ነው። እውነት በተለይ እናት ቤት ገብታችሁ እናታችሁ ከሌለች ቤተሰብ ማንም ከሌለ እናት እና አባት ከሌሉ በጣም ይደብራል። ቤትም አይሞቅም፣ በዓልም አይመስልም። የሆነ በቃ ያስጠላል። የሆነ እንኳን ቡና ሊጠጡ ሄዶ ጎረቤት እስከሲመጡ ድረስ ቤት ቁጭ ካላችሁ በጣም ነው የሚደብረው እላችኋለሁ። እናትና አባት ከሌሉ ማለት ነው እና አሁን ማልኪዬ እንግዲህ ጎበዝ ማለት ነው። እንግዲህ የእናት ማስደስትሃል፣ ቤተሰቦች ማስደስትሃል። እሷም ደግሞ ትመጣልሃለች። ምን ይታወቃል? ወይ ዛሬ ቀን ወይ በነጌ ቀን ከች ልት ትችላለች። አሁን ታክሲ አለ፣ በታክሲ እር ልት ትችላለች። ሰብራዊ ሰብራይዝ ልታደርግም ትችላለች። አይዞ ማለት ነው። ዋናው እናትን ማስደሰት ነው። ሁሉም ነገር ማለት ነው። ዋናው እናት ማስደሰት ነው። እናት ካላስደሰታችሁ ምንም በረካ በረካ የለውም ማለት ነው። ዋናው እናት ነው ሁሉም ነገር በሰራችሁበት ሁሉም የእናት ስትሰጡና ና የእናት በረከት ስትወስዱ ነው። እናታችሁም እናንተም ሁሉም ነገራችሁም ጨምሮ ማለት ነው። የበዓል ደግሞ ያወጣችሁት ነገር ደግሞ አትንጻጠፍቱ ማለት ነው። የበዓል ማውጣት በጣም አሪፍ ነው። ቤተሰብ ክብር አለው። በዛ ላይ ይሞቃል ሞቅታው፣ ደምቅታው በቃ ሌላ ድባቡ ምናምኑ የቤተሰብ ያለው ፍቅሩ ሰላሙ አብሮ የበሉ አብሮ የጠጡ በጣም ነው ደስ የሚለው ላቸዋለሁ እና እኔ ወደፊት ታያላችሁ። አዲስ አበባ ሲሄድ ማለት ነው፣ ወደ ሀገሬ ሲሄድ ማለት ነው። ሁሉም ነገር ነው ማሳያችሁ ማለት ነው። እንግዲህ ተስፋ አደርጋለሁ እድሜ ና ጤና ይስጠን ለዛ ጊዜ ያብቃል። ቤተሰቦቼ ምንም ሳይሆኑብኝ አላ በሰላም ላገኛቸው እንገናኝ ማለት ነው። ያው ለፍታችሁ ለፍታችሁ ቤተሰብ ማስደሰት በጣም አሪፍ ነው ማለት ነው። ቤተሰብ እየሰጣችሁት ነገር አትጻጣቱ ማለት ነው። ማንም ወንድ ማንም ነገር ሲበላችሁ ነው የምትጻዳቱት ማለት ነው። ግን ቤተሰብ የተሰጠ ነገር ይሄ እንደ እንትን እንደ ማስታወሻ አድርጋችሁ የያዙት ማለት ነውና በጣም ደስ ይላል። ማርክዬ በጣም ደስ ብሎና የእናትህ ምድሜ ጤና ይስጣት አይለያችሁ። እውነት የዘላለም ያኑርልህ ማለት ነው። በጣም እናትም ተጫዋች ደስ የምትል ናት ያለች ማለት ነው። አላህ አይንካብህ ማለት ነው። አላህ እድሜና ጤና ይስጥልህ ማለት ነው እና ቤተሰቦች ይሄን ይመስላል። እናንተም ሼር ላይክ ያደረጋቸው አበረታቱት፣ እሱም ጋ ገብታችሁ ማለት ነው። በሌላ በአዲስ ደግሞ እስከ ስንመጣ ድረስ ሁላችሁም መልካም ቀንናችሁ። ባይባይ።